ቤቱ የትኛው? ያው ከተደረደሩት የመጀመሪያው ቤቱ ይሄ። ሀ እንግዲህ፣ የልጅ እናት ይህንን የመሰለ ቤተ መንግስት ቤት ውስጥ ነው የምትኖረው። እውነትም ቤተ መንግስት አለ እንደ ቤቱ። አሁን ገና የልጅ እናት ናፍቀች። ሉላዬ በቃ መጣሁልሽ ሳሚ፣ አንተን ግን ላምነህ እችላለሁ አይደል? በደንብ በደንብ ልታምኝ ትችያለሽ። እስኪ ተረጋጊና ንገሪኝ ቤዛ። እዛ ዶክተር ጋር ያለችው ብለሽ ነበር አይደል? አዎ፣ ዶክተሩ ጋር ናት። ሱራፌል እንደነገረኝ ከሆነ በጣም ከባድ ሁኔታ ውስጥ ሆና ዶክተሩ አግቷታል። ከባድ ከባድ ማለት አልገባኝም። በሞትና በህይወት መካከል ውስጥ ሆና ኮማ ውስጥ ነው ያለችው። አልኩህ እኮ በዛ ላይ እዛ ዶክተር ጋር ናት። ቆይ ግን ይሄ ዶክተር ምን አይነት ሰው ነው? ማለቴ ከስለ እሱ ከመስማት ውጪ በአይኔ እንኳን አይቼው አላውቅም እኮ። ምን አይነት ሰው ነው? ቆይ ቆይ እስኪ ተረጋጊ። በትክክል ሱራፌል ምን እንያልሽ? ሀብቱም በሙሉ በስሜ ካደረግሽልኝ እህትሽን ይለቃታል ነው የሚለኝ። እውነቴ ነው፣ በህይወቴ እንደ ሱራፌል አይነት አታላይና አስመሳይ ሰው አይቻላቅም። ሁላችንንም እኮ ነው ሞኝ ያደረገን። ይመስለኛል ግን ዶክተሩ በጣም ጫና እያደረገበት ነው። ዶክተሩ ብቻ አይደለም ሱራፌል ለራሱ ሆን ብሎ ከመጀመሪያም ጀምሮ ሲያስመስል ነበር። እሺ አሁን ምንድን ነው የምናደርገው ሳሚ? እንደነገርኩ ይህን ነገር ብቻዬን መወጣት አልችልም። መቼም ከሱራፌል አነጋገር ተነስተሽ እዚህ ሴራ ውስጥ እጁ እንዳለበት ሳትጠረጥር ቀረሽ አይመስለኝም። ለምን ዶክተሩ ሀብቱ በእሱ ስም እንዲሆን እንደጠየቀው ጠይቄው ነበር። የእህትሽ ህጋዊ ባል ስለሆንኩ ሀብቱን ከሌላ ሰው ይልቅ ወደ እኔ ብታስተላልፍ ይሻላል፣ ለዶክተሩን የሚፈልገው ነገር ሰጠዋለሁ አለኝ። ሉላ፣ መቼም የእህትሽን ሀብት እንደዚህ በቀላሉ ለማንም ቀማኛ አሳልፈሽ እንደማትሰጭ ተስፋ አድርጋለሁ። በዚህ ሰዓት ስለ ሀብቱ የሚያሳስበን ሰዓት ላይ ያለን ይመስልሃል? እህቴ እኮ ከሞት ጋር እየታገለች ነው። ዶክተሩ አውቆ ቢሆንስ? እያስመሰለ እኮ ነው። እኛ እንድንረንግጥና እንድንፈራ ፈልጎ ቢሆንስ ቪዲዮውን ሱራፊል አሳይቶኛል። እህቴ በጣም ከባድ አደጋ ውስጥ ናት። የምርሽ ነው ያንን ቪዲዮ አይተሸዋል? አዎ አይቼዋለሁ። የሆነ ነገር ላይ ኋላ የተሰካክቶባት ሪከቨሪ ክፍል ውስጥ ሆና አይቻታለሁ። እባክ ሳሚ እህቴን እንታደጋት። ችግር የለው ቤዛ፣ ምንም ነገር አትሆንም። ከዚያ ነገር ውስጥ ነው ያወጣታለሁ። ቤዛ አንቺ አትጨናነቂ። ያይዞሽ ኩቻ ዱላ አንድ ጊዜ ጠብቂኝ፣ እመለሳለሁ። ኩቻ ላናግራት አግራት። እሺ ጠብቂኝ። አንድ ጊዜ ተረጋጊ እስኪ። አንቺ እንደምታስቢው አይደለም፣ ሁሉም ነገር። ምን ማለት ነው? አንቺ እንደምታስቢው አይደለም ማለት? እኔ እዚህ ጭንቅላቴ ሊፈነዳ ነው፣ አንተ ከሴት ጋር ትለጠጠፋለህ። አይደለም ኩቻ። ምን ሆነሻል ቤዛ? ተገኝታለች። እኔ ግን ጠፍቻለሁ። እመኔም፣ በዚህ የምትቀጥል ከሆነ ሬሴን ነው የምታገኘው። እሺ ይሁል አደጋው የከፋ ሳይሆን አይቀርም። አዎ በጣም የከፋ ነው። አሸብር መቼም ቢሆን የሚፈታኝ አይመስለኝም። አሸብር ሊያገባኝ ያስበው ሰውዬ አሸብር ተብሎ ነው የሚጠራው። ይሁል ሽማግሌ መላኩን ካወቀ ቀን ጀምሮ አያቴ ቤት ከቦታል። እኔ ራሱ እንዴት አምልጬ እንደመጣሁ ብታውቅ። እኔ እንኳን አደጋው በጣም የከፋ ነበር ያልኩሽ የቤዛ ነበር እኮ ድሮም። የቤዛ ነገር እንጂ የኔ ነገር መቼም ቢሆን አሳስበው አያውቅም አይደል ዴ ቆይ እንዴት አይገባሽም? አንቺ ልጅቷ እኮ በህይወትና በሞት መካከል እኮ ነው ያለችው። ልትሞት እያጣጣረች ነው። በዛ ላይ በዛ አረመኔ እጅ ሊኮን ያለችው እርግጠኛ ነኝ አሸብር፣ እኔም ፍለጋ እዚህ ከተማ መምጣቱ አይቀርም። ምን ሊያደርግ? እሱ ከፈለገ ምንም ነገር ማድረግ ይችላል። ይሁን፣ ጉልበት፣ ገንዘብ፣ ሁሉም ነገር እሱ ጋር አለ። እና እዚህ ድረስ መጥቶ ከጀነት ቆሎ ልጅ ነው የማይመስል ነገር አታውሪ። ይልኩቻዬ ስለ መጣሽ ደስ ብሎኛል። እንኳን እንደና መጣሽኝ። አሁን ቤዛን ህይወት ማትረፍ አለብን። ከዛ አውሬ መንጋጋ ሁለታችንም ተባብረን መንጭቀን እናውጣታለን። ወይኔ ፈጣሪ፣ ይሄ ልጅ አሁን ስን ሊያሳብደኝ ነው እንዴ? ሳሚ ባክን፣ የቤዛን ጉዳይ ተወና፣ አንዴ እንኳን ስለኔ አስብ፣ ስለኔ ተጨነቅ። ቋንተኔ ማጣት ትፈልጋለህ እንዴ? ምን እያልሽ ነው ኩቻ? እንዴት ነው ህይወቴን አጥቼ መኖር የምችለው? አልመሰለኝ። ምን እያልሽ ነው ኩቻ? የነገርኩሽን በደንብ እየሰማሽኝ አልመሰለኝም። የቤዛ ህይወት በጣም አደጋ ላይ ነው እያልኩሽ እኮ ነው። እስከዛሬ ድረስ የእሷ ህይወት እንዲስተካከልና እንዲቃና አንቺም እኮ በበኩልሽ ብዙ ለፍተሻል። በሰማሁት ነገር በጣም አዝኛለሁ ሳሚ፣ ግን ደግሞ እኛ ምንም ማድረግ አንችልም። በቃ የቤዛ ጣጣ ማለቀ የለውም። በጣም ከባድ የሆነ የመኪና አደጋ ደርሶባት ሆስፒታል ሪከቨሪ ውስጥ ነው ያለችው። ለሰውም ያ ዶክተር ሮቤል የሚሰራበት ሆስፒታል ውስጥ እኮ ነው ያለችው። በጣም አዝኛለሁ። ግን ደግሞ ግን ደግሞ ከዚህ ጉዳይ በላይ የአንቺ ጉዳይ ያስጨንቅሻል አይደል? ድሮም አንተ የኔ ነገር ምንም እንደማይመስል አውቄ ነበር። ወይ ከፍቅሬ ወይ ከሀያቴ አልሆንኩኝ። ወይ መከራዬ አንዱን ጉዳይ ጨረስኩት ስል ሌላ መከራ መጥቶ ፊት ለፊቴ ይጋረጥብኛል። ሌላ ጋሬጣ፣ ሌላ መሰናክል። እሺ ቆይ፣ አሁንስ እኔ ምልውን ምን አይነት ማርቅ ጉድ ውስጥ ነው የገባሁት? አላምንም። እውነት አንቺ ነሽ? ምን ነው ስታይ እንደነገጥክ። አንቺ ም ነው ስታይ ደንግጠሻል። ምን ነው የልጅሽ አባት አሁን መረሳሽ? ምን ስለምን የልጅ አባት ነው የምታወራው? ምን ፍቅር ደግሞ? ምን ነው ሰውዬ ባክ፣ አይተኛል። ግን ሉላ ሉላ እኮ ነኝ። ልጅም በወደ ስለያዘች ብቻ አውጥተህ የጣልካት ሉላ። እባክሽ ሉላ፣ ያኔ እኮ ትንሽ ስሜት ሆኜ ስለነበር ነው አንችን ካጣሁሽ በኋላ ብቼን በጸጸት ሳነባ ነበር። እርግጠኛ ነኝ ስለ እኔ የሆነ ነገር ሰምተሃል እንጂ፣ በጤና እንደዚህ አልተለሳለስክም። አዎ ሰምቻለ እኮ። ይቅርታ ለጠየቅሽ ወደ ሰፈር ስሄድ አንቺና ዘርፌ ቤት እንደቀየራችሁ ሰማሁ። እርግጠኛ ነኝ ይህን ነገር ብቻ ነው የሰማሁ። አዎ ሌላ ምን ልሰማ እችላለሁ? ሉላየኝ ፍቅር አንቺን ለማግኘት በጣም ብዙ ለፍቻለሁ። ይቅርታ አሁን ላይ የራሴ የሆነ በጣም ብዙ ችግር ስላለብኝ ይህንን የማይረባ ነገር የማስተናግድ አቅም የለኝም። ምን ነው የተፈጠረ ችግር አለ እንዴ? ዘርፌ ደህና ናት? እባክህ አሁን ከመንገዴ ላይ ዞርበ ሙላ። እባክሽ ቅር ይላል። ምን ያህል አፈቅርሽ እንደነበር ያወቅኩት ካጠወሽ በኋላ ነበር። እባክህ ተነስ ብሩክ አትጃጃል። ለምን የቀን ስራ የሆነ አንቺና ልጄን ለመኖር ምንም አይከብደኝም። እባክሽ ሽበኝና ብረሽ ኖሪ። መቼም ይቅር አልልህም ብሩክ። አሁን ከስሬ ተነስልኝ ሉላዬ ይቅር ከላልሽ መቼም ብሎ አልነሳም። አንተ ሰውዬ ያመሃል እንዴ? ይቅር አልልህም የማልኩ እኮ ባካ። አንተ ደግሞ ድንገት በህይወት የመተ ሌላ ትኩሳት አትሁንብኝ። ባለችን ገንዘብ አነስ ያለችን ቤት ብትሆን እከራያለሁ። ከፈልግሽ ዘርፌን ይዘሻት መጣት ትችያለሽ። ቆይ እንዴት ይሄ ነገር አሁን ሊሆን ቻለ? ያኔ ግርስር ተደፍቼ ስለምን ለምን ይሻል አልገኝም ነገርኩሽ እኮ ሉላ። ያኔ እኮ አይኔ ተጋርዶብኝ ነበር እና አሁን ላይ ምን አይነህን ገለጠው በጣም እርግጠኛ አሁን ላይ የሰማኸው ነገር አለ። ቆይ ምንድነው? አስር ጊዜ ስለ እኔ ሰምተሃል አውቃህል ምትኝ መቼም ባል አላገባሽም አይደለ። በስተ መጨረሻም እውነቱን አወቅኩው። አታደረጊውም ነውላ አድርጌ ዋለሁ። ብሩክ እባክህ ከዚህ በኋላ እንዳታስጨንቀኝ። በእርግጥ ነገሩ ቀላልናል ብዬ አላስብ፣ ግን መኝኝ ትዘገያለች እንጂ ሚዳቁ የነብር ናትሽ አክስቴ እንኳን ደህና ነሽ። አክስቴ እንዴት ነሽ? በጣም ነበር የናፈቅሽ። እኔም ናፍቀሽኛል። አንቺ ግን ምንም ደስ የሚል ነገር አላየብሽም። ለነገሩ እንዴት ደስ የሚል ነገር እጠብቃለሁ? ዲያሊስሱንም መድኃኒቱንም እርግፍ አድርገሽ ተሸዋል። አሁንም የመጣሁት ስለ እህትሽ አዲስ ነገር እንዳለ ደውለሽ ስለነገርሽኝ ነው። ሾረፌ የሌለም እንዴት ነሽ ሉላ ወደ ቴሊሽ የጠፋሽው የትም አየር ልቀበል ወጥቼ ነበር መቼም ቃሌን እንደማታጠፊ እርግጠኛ ነኝ የምን ቃል ነው ሉላ ዝም ብሎ ነው እሱ ይልቅ አንቺ ምግብ በልትሻል? የሆነ ነገር ልስራ አሉት ብላቸው እምቢ አሉኝ እስኪ ለአንቺ እሺ ካሉሽ የሆነ ነገር ስሪላቸው አያስፈልግም ምንም አልበላም አክስቴ ቆይስ ከመቼ ነው ግን እንደዚህ ራስሽን እየቀጣሽ የምትኖሪው ሉላ እኮ እውነቷን ነው ታከመው መዳን አለበት ቤዛ የት ነው ያለችው? ቤዛ ቤዛ በጣም ደህና ናት። እባክሽ ሉላ የሆነ ነገር ስሪላቸው። ምንም አልፈልግም አልኳ አይደል እንዴ። ደሞ እየጠየቅኩ ያለው እሷን ነው። አንተ ለምንድን ነው ቀደም ቀደም የምትለው? ሱራፊርነቱ ነው አክስቴ፣ እህቴ በጣም ደህና ናት። ይልቅ አሁን ውስጥ ገብቼ የሚበላ ነገር ልስራልሽና የቀረውን ተቀምጠን እናወራለን። ልጅቷ ምንድን ያደረጋት? የትኛዋለች? ቤዛ ወይስ ሉላ? ሁለቱንም። ቆይ ሉላ የሆነ ነገር ለመደበቅ እየሞከረች እንደሆነ ያስታውቃል። ሰሞኑን ስለአንቺ ስትጨነቅና ስታስብ ነበር የከረመችው። ቆይ ብለው ለምንድ ነው የማይታከሙት? ተው እንጂ እኔ እንኩላሊቴን አሳክመ የልጄን ሀብት ልትወርስ ነው። የልጄን ሀብት? አዎ ይሄ ሀብት የቤዛ ብቻ ሳይሆን የሉላም ጭምር ነው። አሁን ነገሩን ቶሎ ጨርስና ከዚህ ነገር ውስጥ ብትወጣ ይሻላል? ለነገሩ ስለታመሙ ከዚህ በላይ ቢቀባጥሩ እራሱ ራሱ አይገርመኝም። ጭራሽ በልጄ ቤት እየሰደብከኝ ነው። እውነት ግን ለሉላ አስበው ነው ይህን ሁሉ ነገር እያደረጉ ያሉት? ለቤዛም ጭምር አስቤ ነው። እኔ ግን ከእርሶ በላይ ለሚስት ያስብላታለሁ። እስኪ ንገረኝ፣ ቆይ ቤዛ የት ነው ያለችው? ሁለታችሁም የሆነ ነገር ለመደበቅ እየሞከራችሁ እንደሆነ ያስታውቃል። አልገባኝም ። ቆይ ለምንድነው እንደዚህ እየሆንሻለሽ ኩቻ? ምን ሆንኩኝ? የቤዛ ህይወት አደጋ ላይ ነው እየተባለ አንቺ ግን፣ ያን ህይወትስ? ሳሚ ያንተ ህይወትስ? ቆይ አደጋ ላይ አይደለም። እስኪ ንገረኝ ሳሚ። እኔ ካንተ ተለይቼ ለሰከንድ መተንፈስ አልችልም። ቆይ ምን አባቴ ላርግ ኩቻ? እንደወጉ እንደ ባህላችን ሽማግሌ ላክን፣ ተከለከልን። እሺ፣ ስለዚህ ከዚህ በኋላ ያለን አማራጭ አንድና አንድ ብቻ ነው። አርፈሽ እዚህ ትቀመጫለሽ፣ ሚስቴ ሆነሽ ትኖሪያለሽ። አለቀ። እሱን ሳላስብ ቀርቼ ይመስላል። እና ወደ አያትሽ ቤት ተመልሰሽ ለመሄድ ሌላ ምክንያት ይኖርሻል። መቼም የአያትሽ ሀብትና ንብረት አጓጉቶሽ አይሆንም አይደል? ገንዘብ መቼም እንደማያጓጓኝ ታውቃለህ። ማማዬ ጋ ደውዬላት ነበር፣ ጸበሉ ጥሩ ለውጥ እያመጣላት ነው። አልገባኝም። ቆይ ምን አስበህ ነው ሳሚ? ይኸውልሽ ጉቻይ፣ የእግዚአብሔር መልካም ፍቃዱ ሆኖ ማማዬ ድና ከመጣች እጃችን ላይ በቂ የሆነ ገንዘብ አለ። ስለዚህ የፈለግንበት ቦታ ሄደን ህይወታችን እንጀምራለን። በልጅቷ ገንዘብ ነው የራስን ህይወት የምትመሰርተው? ሳሚ ቆይ ይሄ ከየት የመጣ ረመኔነት ነው? ኩቻ ማማ ኮነች ይና ሳሚ የመጣችሁ እኔ ናንቺ አብረን ስለሆንን በጣም ደስ ብሏታል። በዛ ላይ አሁን በደንብ እያገገመች ነው። ሳሚ የትም ብንሄድ በፍጹም ከሽብሩ የምናመልጥ አይመስለኝም። በቃ እኛ እንኳን ብናመልጥ አያቴን ይገልብኛል። እና በዚህ ምክንያት ጥለሽኝ ወደ አያትሽ ነው ለዚህ እኮ ነው ሁሉንም ነገር ተውና ከጎኔ ቁምልኝ የምልህ። ማጣፊያው ስለ ጠፋኝ እኮ ነው። ደግሞ ከምን ጊዜም በላይ አሁን ታስፈልገኛለህ ሳሚ። አይዞሽ የኔ ውድ፣ ይህን ነገር እንደምንም ብለን እንወጣዋለን። ሳሚ እንዳላጣሁ ፈርቻለሁ። ለምን ታጭኛለሽ ኩቻዬ? አታጭኝም የኔ እስትንፋስ፣ በፍጹም እኔም ላጣሽ አልፈልግም። እሺ እሺ፣ ኔልኝ እስቲ የት አባሽ ነው የምታጭኝ? ታቱ እንኳን አታቀምኩ። ታዲያ ለምንድን ነው እውነቱ የማትነግሪያቸው? ይልቅ አክስቴ በፍጥነት ታክማ እንድድን ልኝ እፈልጋለሁ። እኔ እፈልጋለሁ፣ ግን በትክክል እሷ ታክማ መዳን የምትፈልግ አይመስለኝም። ከጠበቃው ጋር ወርቼ ለአክስቴ መታከሚያ የሚሆን ገንዘብ ከባንክ መውጣት ትፈልጋለሁ። ቤዛኔን ብለሽ አጭበርበረሽ ማለት ነው? ሌላ ምርጫ ያለኝ አይመስለኝም። ጠበቃው ሚስጥር መደበቅ ላይ ጎበዝ ነው አላልከኝ? ቅድም እነ ሳሚ ጋር ነበረ አይደል ደርሰሽ የመጣሽው ድሮም የሚከታተለኝ ሰው እንደምትቀጠር እርግጠኛ ነበርኩ። አንቺ አምሻል እንዴ? ዶክተሩ ስለዚህ ነገር ቢያውቅ አደጋ ላይ እንደሆነን እያወቅሽ እንዴት እንደዚህ ያለ ነገር ታደርጊያለሽ? ሳሚ ጋር ለሌላ ጉዳይ ነበር የሄድኩት። ጭራሽ ለመዋሸት እየሞከርሽ ነው። ሚስቴ ኩናት አደጋ ላይ እየወደቀች ያለችው፣ አሁንም እዛው ማስመሰል ላይ ነን። ከዚህ በላይ ትዕግስቴን ባትፈታተኙ መልካም ነሽ። ምን ልታደርግ ነው? እህቴ እንዳደረካት ታንቀልስ? ይቅርታ፣ ትንሽ ስሜታዊ ሆኜ ነው። ደሞ እህትሽን እንደዛ እንዳላደረኳት በደንብ ታውቂያለሽ። ለእህቴ ብዬ እንጂ እኮ ብፈልግ ከጠበቃው ጋር ተማክሬ የእህቴን ሀብት በሙሉ በስሜ ማድረግ እችላለሁ። እና እኔ ሜዳ ላይ አውጥተሽ ልጥኝ ነው ማለት ነው። ይቅርታ፣ ለጊዜው እዚህ ቤት ማቀው እህቴን ብቻ ነው ብዬ ነው። ምንም ምትኝ አልፈርድብሽ። ከመጣሽ ጀምሮ ጥሩ ሆኜልሽ እንደማላውቅ አውቃለሁ። ግን ግን እኔ ምን ላድርግ? ለራሴ እኮ ማድረገው ነገር ግራ ስለገባኝ እኮ ነው። ግራማ አልገባህም። የምታደርገውን ነገር በሙሉ በደንብ ታውቃለህ። ሀሳብህ በደንብ ገብቶኛል። ከዶክተሩ ጋር ተማክረህ ሀብቱን በሙሉ በእጅህ ካስገባ በኋላ እህቴን ምናልባት እኔንም ልታስወግዱን ትችላላችሁ እኮ። እኔ ኔ ቤዛ ምገላት ይልቅ ሌላ ስታይል ቀይር። ይሄኛው ማስመሰል ተባኖባሃል። አሁን ስራ ልስራ በትጣል ብራ ኔ ልጅ፣ እኔም በዚህ አቋምሽ እንድትጸኝ ነው የምፈልገው እያልኩ ያለሁት ቤዛ እንዴት ናት ነው። ኦኬ፣ እየነቃሽ ነው። በጣም አሪፍ። ይኸውልህ ቤዛን በጣም በጥንቃቄ መጠበቅ አለባችሁ። ምንም ነገር መሆን የለባትም። ምንም ነገር። አዎ እሷን በጥንቃቄ መጠብቋት። አንተ ያማል እንዴ? ቀስ እያልክ አነዳም እንዴ? ምን ሳሚ ገጭተውለት ግጨው ብያለሁ ገለውለት ግጨው እያልኩ ነው። ምን እያደረክ ነው? ውረድ አንተ! ጭራሽ የዜና ተደፋፍረናል ተደፋፍረና ምን ቀረ? ቆይ አይቀንም። ስማ እንዲ ሰማኛለ እናንተ ምንም የቀረን አይመስለኝ። ከዚህ በኋላ የምትሳፍጠኝ ከሆነ ህይወትን እንደማጠፋለ ነግሬ ነበር አይደለም ነግሬ ነበር አይደል? እውነትህን። ያ ሁሉ ነገር ሳርገኝ ዝም አልኩህ አይደል? አሁን ግን ጭንቅላተን እበትንልሃለሁ። ሞክረዋ። ፊት ለፊት የቆሙትን አየሃቸው? እዛ ጋር እሱ የቆሙት ትታየዋለህ። ስማ፣ ዙሪያን የከበቡህ የእኔ ሰፈር ጎረምሶች ናቸው። ለአንተ ያንሱ ምሽ? ዛሬ እንደ ገብስ እሽት ነው የምናደርግ። እና ድጋሚ ታስደበድበኝ ነው? እነሱ ለአንተ አሽከሮች ያንሱ? እኔ ደግሞ እንደተለመደው ለአንተ ብቻ እበቃሃለሁ። ቢቀርብ ይሻላል ሳሚ። በአሁኑ በቀላሉ ምታው አይመስልህ፣ ነፍስህን ነው ምነጥቅህ። በነገሩ ያኔ የተሳስቻለሁ። እግርህን አልነበረ መስበር የነበረብኝ፣ ይህ የተረገመ ለፍላፊ ምላስህን ጎትቻ አውጥቼ ነበረ መቁረጥ የነበረብኝ። እሺ አሁን ከኔ ምንደ የምትፈልገው ገንዘብ ነው አይደል የምትፈልገው? ስማ ገንዘቡማ ያንተንም ነፍስ ለመታደግ እንኳን በቂ አይደለም። እሺ ከዚህ በኋላ ህግ የምትለውም ያንተ ጉልበት የምትለውም ከእኔ ማንም ሊታደግ አይችልም። እሺ ቆይ ለምንድን እንደሆነ ነገር እያደረግክ ያለው አንተ? አንድ ጥያቄ ነው የምጠይቀህ፣ ቤዛ የት ነው ያለችው? እኔ ምንም ማውቀው ነገር የለም። ስማ አንተ የምትሰራበት ሆስፒታል ሪከቨሪ ውስጥ እንዳለች አውቃለሁ። ማነው እንደዚህ ያለው? ይህ ፈጽሞ የተሳሳተ መረጃ ነው። ስለዚህ ስካዩን ጀምር ማለት ነው አይደል? አ እንዳታስ፣ አንተም የእሱ ፈንታ ነው የሚደርስ ስለዚህ ተደብቀሽ የምናወራውን ሁሉ እየሰማሽ ነበር ማለት ነው። ሌላ ነገር ብትቀባጥሪ ኖሮ ይኖሩ ዘልየ ገባ ነበር እንኳን ብቻ መጀመሪያ አወራ ነውን? አልሰማሽም። ምንድን ነው መጀመሪያ አወራችሁት? ስለ ቤዛ ነው አይደል? ቤዛ ደህና ናት አልኩሽ አይደል? እንደ አክስቴ፣ እኔ ግን ይሄ ስሜት አይደለም እየተሰማኝ ያለው። ምን ምን ሆናለች እህትሽ ንገሪኝ። ይልቅ እንደሰማሹ ጠበቃውን አውርቼ ለመታከሚያ የሚሆን ገንዘብ ከባንክ አውጥቻለሁ። አንቺ እንጂ ትታከሚያለሽ። ስንቴ ነው የምነግርሽ፣ የእህትሽን መጨረሻ ሳላቅ ምንም አይነት ሕክምና አላደርግም። ቆይ ግን ለምንድን ነው አንቺ ሁልጊዜ እንደዚህ ያልሽ የምታስጨንቂ? ይልቅ ይሄ የማይረባ ነገሩን ማውራት ተይና፣ ስለ እህትሽ የምታውቂውን ነገር ንገሪኝ። ደግሞ ሳልነግርሽ ብሩክን እኮ መንገድ ላይ ያገኘሁት። ብሩክ ደግሞ ማን ነው? ብሩክ ነው የልጅ አባት። እግሬ ላይ ተደፍተው ይቅርታ አልጠየቀኝ መስልሽ። አሁን ወሬ ማስቀየሱን ተይና፣ እህትሽ በምን ሁኔታ ብቻ እንደምትገኝ ንገሪኝ። ስማ፣ መሞት የማትፈልግ ከሆነ የምጠይቅን ጥያቄ በትክክል መልስልኝ። ቤዛ የት ነው ያለችው? ሳሚ፣ ለዚህ ስራ ዋጋ ትከፍላል። ዋጋ ትከፍላል። እኔ በጣም ብዙ ብዙ የምሠራው ስራ ልኝ። አሁን በፍጥነት ስልክን አውጣ፣ ጀሌዎች ጋር ደውል የእኔ ጓደኞች ሄደው ያመጧታል። ቤዛ የት ነው ያለችው ንገረኝ። አውጣ፣ ስልክን ደውል። ሳሚ እመነኝ፣ ለዚህ ስራት ዝቆጋት ትከፍላለህ። ሞትን እየፈለግህ እናት ሞት እንድለምን ይሁን ማረግ ሳሚ ወለቀ ልቅ አንተ እንዳትለምን ፍራ። በጣም እንዳትለምን ፍራ። አንተ እሺ፣ ስማ፣ እማት ነግረኝ ከሆነ ከዚህ በላይ አይተህ የማታውቀውን የማሰቃያ መንገድ ስለምጠቀም የምጠይቅህን ጥያቄ በትክክል መልስ። ቤዛን የታባን ያደረካት? ከፈለክ ከፈለክ ግደልኝ የትም ነገር ምንም ነገር ነገር የለ የት እንደሆነች አላወቀም ስለዚህ ሰቀል አልጠቀመ ማለት ነው አቤት ምን ነበር ይቅርታ የልጅን እናት ፈልጌት ነበር የልጅን እናት አዎ የልጅን እናት አንተ ማን አልገባኝም። አንተ እራሱ ማን ያምሀል እንዴ? በገዛ ቤት የመጣ አንተ ማን ትለኛል እንዴ? ይቅርታ፣ በጣም እንደነገርኩ የሊዜና ትፈልጊ ነበር። ሉላ እዚህ ነው የምትኖረው። ትንሽ ስሜት ይስለቁቁ ነው። ሉላ? አዎ፣ ሉላ። ይኸው የኔ ፍቅር ተከትለ ይሄ ነው። ታዲያ ምን ማድረግ ነበረብን? ምንም የሰጠችኝ አማራጭ አልነበረም። ሉላ፣ ይሄንን እብድ ተቆያለሽ እንዴ? አረን ያለቆ እንዴ? አላቆኔውቀውም። የእኔ ፍቅር ምን ሆነሻል? ምናልባትም እንዳውቀው እብድ ሊሆን ይችላል። ሰምታታል አይደል? በቃ ሂድ ከዚህ። ኧረ የእኔ ፍቅር ምን ሆነሻል? ቆይ ምን አድርጊ ነው የምትለኝ? በቃ እኔ እኮ ከዚህ በኋላ ያገባው ሰው ነኝ። ሱራፌል ዝም ትላለህ። ኦኬ አንተ ነህ ባሏ? አዎ ምነው ችግር አለ? አይ ችግር ሳይሆን ምን መሰለህ ሉላ በጣም ማፈቅራት፣ የልጄ እናት ናት። ያው ብዙ ጊዜ በድያታለሁ፣ ግን ደግሞ ግን ደግሞ አሁን ላይ ይቅርታ አርፍዷል ሰውዬ ያለችን ሰምታታል፣ አይደል ሂድ ከዚያው። አረሉላ በቃ ሂድ ሰውዬ። ችግር አለ እንዴ አንተ ስለዚህ ነገር ውስጥ እንደገባ ያደረከኝ ራስ ነ አውሬ የሆነ አውሬ ያደረከኝ አንተ ነሽ። አሁን የመጨረሻ እድልስ፣ ስልኩን ትደውላለህ ወይስ ሳትደውል፣ ቤዛ ትንያረካት ንገረኝ። ከፈለግህ ግደለኝ። ምንም እደውለው ስልካኝ ነው ግደለኝ። ስለዚህ የአንተ መሞት በጣም ብዙዎችን ስለሚጠቅም ብገልህ ይሻለኛል። ሥቃይ ራሱ የሚጠቅም ሰው አይደለም፣ እገልሃለሁ። እሺ፣ ወከነ ወከነ ወከነ። ሳሚቶ ምን ታረጋለሽ? እገለዋለሁ፣ እገለዋለሁ። እንደዚህ አይነት አውሬና አረመኔ ሰው ቆሞ ምንም ስለማይጠቅም እገለዋለሁ። ስማ፣ ስልክ እንትን ደውላለች። አትደውልም? ደውል፣ ስልኩን እያልኩ እኮ ነው። አንቺ አያገባኝም አላልሽም? ስለዚህ ጉዳይ ምን ታደርጊያለሽ? ቆይ፣ እንዴት ትቼ ነው የምሄደው? እባክህ፣ አልጥለውም። ጣላት በይኝ። አልጥለውም ይሄ ሰውዬ ወይ የምፈልገው ነገር ይነግረኛል፣ ወይ ጭንቅላቱን ሰነጥቅለታለሁ። ስማ፣ የመጨረሻ እድል ስጥ። ቤዛን ያረካት ንገረኝ እያልኩ እኮ ነው። ምንም የምታገኘው ነገር ይሁን፣ ዝም ብላ አትልፋ። ሳሚ፣ ምንም ጋር ነው ያታገኘው። ምንም አላገኝም። ለነገሩ ልክ ነህ። አባበልኩ ወጣው። ስማ፣ የመጨረሻ አንድ ቀን፣ አንድ ቀን ብቻ ነው የምሰጥ። በአንድ ቀን ውስጥ ቤዛንም አታመጣት ከሆነ እገልልሃለሁ። ጉሻ እኔ ከኋላ የሚናካች ለማለዳነ ችግር የለውም። ጉንጬን እኮ አወለከው። ይቅርታ ግን ለምንድን ነው ስትከታተለኝ የነበረው? ምናልባት እኔና አንተ አረፍ ብለን ብናወራ ብዬ ነው። ባሏ ነኝ አላልክም? እንደ ከአንተ ጋር ነው ምንድን ነው አስቀምጦ ሊያነጋግር የሚችል ነበር። በእርግጥ ባሏ ነኝ፣ ግን ደግሞ አንተ የሚስቴ ልጅ አባት ነ እና ባላንጣዎች መሆናችን ድረስተሆነ ምናልባት በደንብ ብንተዋወቅ ባልንጀሮች ምንድን ሆን እንችላለን። ሱራፌል ይባላል።